እና ፍቅርን ጠይቄ ይልድ አደለ አንተ፣ ያልተነካ ግርግል ያውቋላል። ይህን ሁሉ ነገር እስክትገባ ድረስ አጠብቅም ነበር። ሊዱን ያገታት ልጅ ናኦል በሷ አልበቃ ብሎት ጭራሽ አደንም አንጥቶ ጨመራት። ከሊዱ ጋር አንድ ቤት አስቀምጦ አሳልፎ ለአረቡ እንደሚሰጣቸው ነገራቸው። እባክህ የሚቆጭህን ነገር አታድርግ። ያመጣኸኝ እኮ ሊዱን ነይ እያት እናምጣት ብለህ ነው። ለምንድ ነው እንደዚህ የተሳሳተ ነገር የምትሰራውም? ብላ አስጠነቀቀችው። እሱ ግን የወሰንኩት ስለሆነ ምንም ማድረግ አይቻልም እዛ ከሄድሽ ግን አመልሽን እንድታስተካኪ እንዳታስቸግረውም ብሎ እነግሯታል። ገንዘብ ከሆነ የምትፈልገው ወንድሜ ይሰጥሃል እባክህ ከዚህ ልቀቀኝ ልሄድም ስትል ሊዲያ መልሳለታል። ደመቀና ንጉሱ መንገድ ላይ ተቀምጠው እስካሁን ፈለግናቸው ከእንግዲህ በኋላ የራሳቸው ጉዳይ እራሳቸው ይፈልጉ ብሎ ደመቀ ለንጉሱ ይነግሯል። እስካሁን ድረስ ለፍተን ለፍተን እንዴት ነው በመጨረሻ እንደዚህ የምናደርገውም ብሎ ይነግሯል። አላውቅም ከዚህ አካባቢ ጥፍት እልም ማለት ነው የምፈልገው ብሎ ደመቀ ለንጉሱ መለሰለት። ባርኮቴና ዴፍ በጣም ተናዷል። ፍቅርን የዚህ ስራ አንችም ካለሽበት እገልሻለሁ ብለው ሁለቱም አስጠነቀቋል። ፍቅር እየተርበተበተች ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ሰራተኛዋ አደይ ክፍል ሀምሳ በዛሬው ክፍል ላይ እንግዲህ ቢሎ እይዞ ትንፍሽ ብቲ እገልሻለሁ ብሏት ምንም ነገር እንዳትናገር እያስጠነቀቃት ነበር። ከኋላ ደመቀና ንጉሱ እሱን እየተከተሉት ነበር። እሱም እየተገለማመጠ በጣም ፈርቶ ነበር። ደመቀና ንጉሱ የት አባቱ ወሰዳት? ይኸው ተከትለን ፈለግ ነው የት አድርጓት ይሆን እያለ ደመቀ በጣም ይናደዳል። እስካሁን ፈልገናል፣ ከእንግዲህ በኋላ ራሳቸው ፈልገው ይድረሱበት። እኛ ፈለግንም አልፈለግንም እኛን ከመጠርጠር ወደኋላ አይሉም ብሎ ደመቀ ለንጉሱ ሲነግረው ቢጠረጥሩንም ይጠርጥሩን ካሁን በፊት ሁለቱን ያገትነው እኛ ስለሆንን ነው ብሎ ለደመቀ ይመልስለታል። አንተ ምንድን ነው የምታሽቃብጠው? ያፈቀርከው አደይ ነው ወይንስ ሊዲያን ነው ብሎ ይነግረዋል። እኔ አደይ እንዳታሰብና እሷ ስትጨነቅ ማየት ስለማልፈልግ ነው እንጂ እሷን መቻ ፈቀርኳት ብሎ ለደመቀ ይመልስለታል። እሺ እንደዚያ ከሆነ አንድነት ጥገኝነት እጠይቀን ለምን ሄደህ እዛ አትቀመጥም ብሎ ለሱ ይነግሯል። ወይም ፍቅርን እጠይቄ ልዳር ሆይ ብሎ ለንጉሱ ሲመልስለት ያልተያዘ ግልግል ያውቃል። አንተ ትቀልዳለህ፣ እንዴት አድርጌ ነው አደይን የምረሳት ብሎ ለሱ ይመልስለታል። እስካሁን ፈልግ ያለው ጉዳይ አንድ እውነት ግን እንዲያውቁልኝ የምፈልገው እኔ እንዳይ አይደለሁና እኔን እንዳይጠረጥሩኝ ነው ብሎ ጥሎት ይሄዳል። ቤዛ ወደ ፍቅር ጋር እትገባና አንቺና ናኦል እንዴት ነው የተዋወቃችሁት ብላ ለሷ ጥያቄ ትጠይቃታለች። ያው ጓደኛ ነዋ ብላ ትነግራታለች። እኔ ግን ሳስበው የኔና የአንቺም ችግር እኩል ተመሳሳይ ይመስለኛል። ለብቼ የምችለው ነገር አይደለም። ሁለታችንም የጋራ እንሆንና የእሱን ነገር እናስወግደው ምስትል ለፍቅር ሁለት ትነግራታለች። እሱ በጣም ከባድ ሰው ነው፣ አታውቂውም ማለት ነው። አሳልፎ ለባለ ሀብታም ይሰጠናል፣ እምቢ ካል ነው ደግሞ ይገለናል መስተል ለሷ ትመልስላታለች። ግን እዚ ጋር አንቺ የምታውቂው ነገር አለ ወይም ብላ ፍቅር ትጠይቃታለች። ሁሉንም ነገር እኔ አውቃለሁ ብላ ቤዛ ትመልስላታለች። እና አሳልፎ ሰጥቷታል ማለት ነው ሊዲያን ብላ ስትጠይቃት ለፍቅር እኔም እንደዛ ነው የሚመስለኝ ብላ ትነግራታለች። እሺ ሞታ ይሆን እንዴ ብላ ጠይቃት እንግዲህ እዚህ ጋር ቤዛ እውነቱን ስለምታውቅ መረጃም ይዛለችና ያንን መረጃ ታሰማታለች ለፍቅር። እንደዚህማ ከሆነ በጣም አሳልፈን እሱን ማስያዝ አለብን። ይሄንን ለባርኮትና ለዴቭ ማሰማት አለብን፣ ጥሩ መረጃ ይዘሻልም ብላ ለእሷ ትነግራታለች። ቀጥታ ለባርኮቴ ስልክ ትደውልለታለች። ባርኮቴና ዴቭ ውጭ ላይ ተቀምጠው ምን አዲስ ነገር አለ ብሎ ዴቭ ለባርኮቴ ይነግሯል እንደነበረ ነው። ምንም አዲስ ነገር የለም እያለ እያወራ ቤዛ ስትደውልለት ለምን በስልክ አትነግሪኝም ያለውን ነገር ብሎ ለ ቤዛ ሲጠይቃት ቤዛ ደግሞ ወደ ቤት እንዲመጣ ነው የፈለገችው። ባርኮቴ ወደ ቤት ከመጣ በኋላ የእሷ የፈለገችው ነገር የጠረጠረችው ናኦልን አሳልፋ ለሱ መናገር ነበረ። ግን እህትህናት እንደሚከፋ አውቃለሁ የፍቅር እጅ እዙ ውስጥ ካለበት እኔ አልተዋትም አሳልፌ ነው የምሰጣት ብሎ ለባርኮት ይነግሯል እኔም የእሷ እጅ ካለበት በውሳኔ ህስማማለሁ ብሎ ለደቭ ይመልስለታል እንግዲህ እዚ ጋር ሁለቱ የጠረጠሩት ናኦልን እንደሆነ ለዴቭ ይነግሯል እንዴት እሱን ሊጠረጥሩት ቻሉ ብሎም ዴቭ ይናገራል ቀጥታ ወደ ቤት ይመጣል ሊዲያ እየለመነችው ትገኛለች። የምትፈልገውን እያከልም ገንዘብ ከሆነ የምትፈልገው ዴቭ ይሰጥሃል። እባክ በእናትህ ይዣለው ልቀቀኝ ከዚህ ቤት እያለች በጣም ስትለምነው እሱ ለምን እንዳገታት ከመጀመሪያው እስከ መጨረሻው ያስረዳታል። እናቱ ታማበት ለእናቱ የህክምና ወጪ ለመሸፈን ስትል የእሱ ፍቅረኛ ከአረብ ጋር እንደጀመረች ይህንን ሁሉ ለእሷ ያስረዳታል እና እሷ አሁን እሱ ጋር ነው ያለችው። እሷን ማግኘት ስለምፈልግ ነው እናንተን አሳልፌ የምሰጣቸው። ከኮሌጅ አካባቢ ሰላሳ ሴቶች ለእሱ ሰጥቻለሁ ብሎ ይላታል። ቆይ እኔ የምለው በጣም ጨካኝ ነው፣ ሰላሳ ሴቶችን ወስዶ ምን ሊያደርጋቸው ነው ብላ ተናግረዋለች። አይ እሱ ደላላ ነው ለሌላ ሊያከፋፍላቸው ነው ብሎ ይመልስላታል። ማለት ነው በእናት እና ታዲያኔ እንደዚህ ለምን ታደርጋለህ? የእሷን ለማዳን ብለህ እኔ መስዋዕት መክፈል አለብህ ወይም ብላ ትነግረዋለች። እንግዲህ የወሰንኩት ውሳኔ ስለሆነ ምንም ማድረግ አልችልም ብላ ይመልስላታል እሱ ቆይማ፣ ለምንድነው እንደዚህ አይነት ስራ የምትሰራው? እንዴትስ ይህን ስራ አመጣሁም? ብላ በደንብ ትጠይቀዋለች። ያቺ የእሱ ፍቅረኛውን ለምን እንደዚህ አይነት ስራ ትሰርያለሽ? ብሎ እዛ ኮሌጅ አካባቢ ሁልጊዜ ሲመታትና ሲደበድባት ፍቅር ቀርጻው ፍቅርን እዛ ቤት ከመጣ በኋላ የእሷ አመል የተቀየረበት ፍቅርም ተናግራለች። እና ያንን መረጃ እሷ ስለያዘችበት ነው በዚህ ቦታ ላይ መያዝ የፈለግኩት ፍቅር ነበር። ግን አንቺ ደግሞ ውሳኔ ቶሎ ተስማማሽ ብሎ ለሷ ይነግራታል። እኔ ምንም በማላውቀው ጉዳይ እንዴት እኔን አሳልፈ ትሰጠኛለህ? በዚህ ጉዳይ ፍቅር አለችበት ወይ ብላ ስትጠይቀው ፍቅር የለችበትም፣ ግን ያንን ቪዲዮ ይዛብኛል አሳልፋ ልትሰጥብኝ ነበር የምወዳትና የማፈቅራት ላይ ለእኔ ብላ ብዙ ዋጋ የከፈለችልኝ ልኝ እሷን ማግኘት ስለምፈልግ ነው እናንተን የምሰጣችሁ ብሎ ለሷ ይነግራታል በጣም ታዝን ታዝንበታለች። እንዴት እንደዚህ ታደርጋለህ? እሷን ለማግኘት ብለህ እኛን እንዴት አሳልፈህ ትሰጣለህ? እባክህ ልለምንህ እያለችው ስትለምነው እሱ ግን በጭራሽ ምንም ሊገባው አልቻለም። የወሰንኩት የወሰንኩት ነው አለ። ባርኮት እና ዴቭ ወደ ቤት ከመጡ በኋላ የጠየቋቸው ጥያቄ፣ ቤቱ ጭር ብሏል፣ ምንም የለም ብሏል። ከዛ በፊት ቤት እየጠረገች የአደይ ያ ጠልጧላ የሆነ ልጅ ወደ ሳሎን ሲሄድ እሷን ያገኛታል። እሷ ደግሞ ጠርጥረዋለች። እንዴት ነው የጠረጠረችው? ስልክ ሲያወሩ ሁሉንም ሚስጥር በርጋር ቆማ አዳምጣለች እና በጣም ደነገጠች። ቤት ማንም የለም ወይ በማለትም ይጠይቃታል። እሷ አሉ የሉም እያለች በጣም እየተርበተበተች ነበር እና ስልክ ለመውራት ካጠገቧ ሲሄድላት ሮጣ ትሄድና እገባበት ክላስ እሱ ላይ ትዘጋበታለች። ክፈቺ፣ ክፈቺ እባክሽ ብሎ ይነግራታል። እውነቱን ካልተናገርክና የት እንዳደረካት ሊዱን ካላመጣሃት አቶጣትም ለፖሊስ ነው አሳልፈን የምንሰጥህ እያለችው ስትነግረው እሱ ደግሞ እኔ ካልደረስኩላት ሊዲያን ይገሏታል፣ እባክሽ ክፈችልኝና ልሄድ። ካላመንሽኝ ነይ አብረን እንሄድና እናምጣት ብሎ ለሷ ይላታል። እሺ እንደዛ ካሰብክ ብላ እሷም ተከትለው ስትሄድ አብሮ እዛ ከደባለቃት በኋላ እሰይ መጣሽልኝ ብላ ሊዲያ ትደሰታለች። አብረው እንደሆኑ ያሰበውን ሀሳብ ሲነግራቸው በጣም ትናደዳለች። እዚህ ያመጣኸኝ ሊዱን እናምጣት ብለህ አይደለም ወይ? እንዴት እንደዚህ ታደርገኛለህ? የሚቆጭህን ነገር እንዳ ታደርግ ብላ እያስጠነቀቀችው ስትነግረው ነግረው እሱ ደግሞ በወሰነው ውሳኔ ላይ ምንም አይነት ምረት እንደማያደርግላቸው ይነግራቸዋል። ተነሽና ታጠቢ በኋላ ይመጣል በማለት ለሷ ይነግራታል። ግን እንዳታስቸግሪው እያለ ለሷ ይነግራታል። በጣም ነው የተናደደችው። እኔንም እሷንም አሳልፈን እንደዚህ አይነት ርካሽ ቦታ ላይ ለምን ትወስደናለህ? በማለትም በጣም ሊዲያም ሆነ ይችኛ ትናደዳለሁ በጣም ፍቅር ተንኮለኛ ማንን ወደ ደመቀ ጋር እየሄዱ ከባርኮቴግ ሚስት ጋር እሱ ሲፎግራት ስራ ፈት፣ መንገድ ልቀቅልኝ ብላ ትለዋለች። መንገድ እዚህ ላይ ከምትዘጋ ለምን ሄዳችሁ ሊዱን አታመጧትም ወንድ ከሆናችሁ ምስስል ትነግረዋለች። አንቺ እኔ ናፍቄሻለሁ ማለት ነው እንደናፈቅኩሽ ያስታውቅብሻል እያለ ለሷ ሲነግራት እኔ ነኝ ወይ አንተን የምናፍቀው እያለችም ለሱ ትነግረዋለች። ከምን አይነት ሰ ሰዎች ጋር ነው ያመጣሽኝ? ብላ የባርኮቴ ሚስት ስትቆናደፍ ይች ደግሞ ምን ትመስላለች? ባህር ዛፍ በማለት ለእሷ ሲመልስላት አንተ የሆነ ችግኝ ብላ ደግሞ እሷም ትመልስለታለች። በዝነ አጮልሻ አለሁ ብሎ በጣም ይናደዳል። በኋላ ሁለቱም ጥለው ይሄዳሉ። ቆይ እኔ የምለው ከዚች ጋር ምን አይነት ጓደኛሽ ናት፣ ምንሽ ናት ደግሞች ብሎ ለፍቅር ሲጠይቃት የባርኮቴ ፍቅረኛ ናት ብላ ትነግሯለች እሱ ደግሞ ስንት ፍቅረኛ ነው ያለው በባለፈው ከአደይ ጋር አይቼው የለም ወይ ብሎ ሲናገር የኔ ወንድም ነው ወይ እንደዚህ የሚያደርገው ብላ ለእነሱ ትናገራለች። የባርኮት ሚስት ወደ ኪችን ትገባና አንቺ ዝርክርክ የሰውን ባል ለምን ታማግጫለሽ ብላ እሷን ስትላት አደይ እኔ የማንን ባል አማገጥኩኝ? እኔ እስከ ዛሬ ያከበርኩሽ የባርኮቴ ሚስት ስለሆንሽ ነው ብዬ ነው እንጂ እሱን ብዬ ነው እንጂ ላንቺ ምላሽ አጥቼልሽ አይደለም፣ መስተል ለእሷ ትነግራት ነግራታለ። ቆይ ላንቺ የልብ የልብ እየሰጠሽ ማነው እንደዚህ ያጠገበሽ? ብላ ስትናገር ፍቅር እሷን እየጠራቻት ወደ ኪችን ስትገባ ይቺን ሰራተኛሽ ጠገበች ብላ ትነግራታለ። እሷን ያጠገቧት ባርኮቴና ዴቭ ናቸው መስተል እንዲሁም ልክ ልኳን ጫትም፣ ብላ ለፍቅር ትነግራታለች እንደምታደርጋትም እና በእሷም ላይ ተንኮል እንደምትፈጽምም ተመልስላታለች። በዛ የምትደሰታለች ለም ለም ወደዛ ቤት ስትመጣ ሰላምታት ታቀረበች በኋላ፣ እቤት አደይ የለችም። አደይ የት ሄዳ ነው ብላ ወደ ክላሷ ምገብታ ስትፈልጋት የለችም። ፍቅር ስትጠየቅ፣ እኔ የራሳችሁ ጉዳይ ምንም የሚያገባኝ ነገር የለም፣ አላየኋትም። ክላሷ ተጋድማ ይሆናል ህጅና ፈልጊያት ብላ ለለም ትመልስላታለች። ባርኮት የሚጠይቃታል፣ የምትመልሰው መልስ የላትም። ዴቭም ይናደዳል። እሺ ደግሞ የት ሄደች እቤት መጥቶ ነበር ወይ እቤት መጥቶ ነበር ማለት ነው ናኦል ወይኔ እህቴ እያለ ዳግመኛ ደግሞችኛ ስለተጨመረችበት ተጨመረችበት በጣም ተናደዋል በመጨረሻ ተነሽና ታጠቢ ልብስሽን ቀይሬ ብሎ የእሷን ልብስ ይወረውርባታል ወደ አደይሌ እንደማትሄድ ታስጠነቅቋለ እዛ ሄደሽ ግን እንዳታስቸግሪ አመልሽን አስተካክሊም ብሎ ለእሷ ይነግራታል ተው ግን አሳልፈህ አትስጠን ተው ይቆሻሃል ተው እንደዚህ አይነት ቆሻሻ ቦታ አታውለንም መስተል ተነግሯለች ሊዲያ። እሱ ግን የወሰንኩት ሁለቱን አዘጋጅቼልሃለሁ የብሌንን ድምፅ አሰማኝ ብሎ ስልክ ደውሎ ያናግራል። ሁለቱም እዚህ ጋር በጣም ተናደዋል። ምክንያቱም እንዴት እንደዚህ አይነት ቦታ ላይ ትወስደናለህ? ያመጣኸኝም እንደዚህ ብለኸኝ አይደለም። ምን አይነት ልጅ ነህ? እያለችው በጣም እየሰደበችው ነው። ሁለቱም በጣም ተናደዋል። እንግዲህ በቀጣዩ ክፍል ምን እንደሚገጥማቸው የምናየው ይሆናል። ቤተሰብ ያላችሁበት ሰላም ቆይልኝ። ባይ ባይ